እንትን ላይ ቢመዘገብልኝ የምለው ሰው ነው እና ትልቁ ጀግናችን የዓመቱ ምርጥ አባት ነው። ምን መሰላችሁ? በትላንትና ሁለት ይመስለኛል፣ በወላይታ አንድ ጎረምሳ ሰውዬ ህጻን ልጅ ሊደፍር እየሞከረ እያለ አባቷ ይደርሳል። አባቷ ደርሶ ታዲያ ምንድን ያደረገው የሰውዬው ማሽኛ ቆርጦ ትልቅ ጀግንነት ፈጽሞ ዛሬ ማነው ፖሊስ ይዞት ወደ ፖሊስ ጣቢያ ይዞት ሄዱና፣ በጣም ትንሽ ልጅ ናት። ደርሶላት አባትየው ነው የደረሰላት። ሊደፍራት ሲሞክር ቆረጠውና፣ በቃ እንዴት ብዬ ልንገርግ? እንደ ዛሬ ደስ ብሎኛ፣ ቃኔን ያማረው ብምል እግዚአብሔርን በቃ መበረታታት ያለበት እንደዚህ አይነት ባለጌን። ቆይ ዜናውን ፎርወርድ አረግላለው። በእውነት ወገን ይሄን ሰውዬ ልንሸልመው ይገባል። በቃ የሆነ ነገር ልናደርግለት ይገባል። አትሊስት አንድ ጻሊስት ጠርፋለች ምንም ከመሆን እና ይሄን ደስ የሚል ነገር ሳልነግራችኋል ብዬ ነው በእውነት ቅዱስ እዮዳ ሚሉት ነክ በጣም እናመሰግናለን። የታችን ለዜናው ው አሰቃቂ ዜና ነው። እንትን ግን ደግሞ እንደዚህ አይነት ሰዎች ሌላም አንገትን ቢቆረጥ ህፃን ልጅ የሚደፍር ቅዱስ የሚደፍር ተገቢ ነው ብዬ አስባለሁ። ገባችው ህፃን ልጅን የሚደፍር አንገቱን ቢቆረጥ እኔ ብሆን ምናልባት አንገቱን ነበር። ምክንያቱም በቃ ህፃን አይደለም ሴትን የደፈረ ማንም ይሁን ማንም የህፃን ልጅ ይብሳል። ፔኑ በርግጥ ግን ሴት የደፈረ በጠቅላላ እንደዚህ አይነት ገድል ነው መፈፀም ያለበት። እና በጣም ጥሩ ነበር ጓል እንደምታውቂው የዚህ ቤት እኛ ኤምፓርሻን ሁለን ነው እኔ ህዝቡ ማስለማመድ የምፈልገው ብርክታት ምንደሆን ታቃለች። አንደርስታንድ ማድረግ አለብን። ጀስትስ ስትሉ የሆነ ብየና ይዛችሁ ከመጣችሁ ስን ር ጀስትስ እኮ ማለት ሁሉን ነገር አጣሩና ፍትሃዊ የሆነውን ነገር ፍትህ ስጡና ነው አለ እንዴ። እናንተ ግን አረዲ ዳኛ ከሆናችሁ እናንተ በይ ናችኋል። አንዳንዶቻችሁ በይ ናችኋል። ለሱም ለሷም በይ ናችኋል። ከዛ መውጣት አለባችሁ። ምክንያቱም ህጉን ደግሞ ወቁ። አገር ቤት የሚያስቀጣ ህጎችን ደግሞ ማወቅ አለባችሁ። ካለበለዛ ስሜታችሁን አትቆጣጥባተው። ለእናንተ አስቤ ነው። ብዙዎቻችሁ ስሜታችሁ ትነካላችሁ፣ ታብዳላችሁ፣ ትንከባለላላችሁ። ውጡ፣ ከስሜት ውጡ። በቃ ህግ አለ። ቅዱስ እዮዳ ብዬ በእውነቱ ይሄ ደርስ ስትነቃቀጥልበታለን ረጅም ሰዓት ቆይታል። አመሰግናለሁ። ታፕ ታፕ አላረጋችሁም፣ ኮፊሊንክ አላረጋችሁም። እንደፈለጋችሁ ነው እዚህ ቤት ብሩክ ታይት በጣም ታንኪ ወዘመጣም ነው የምናመሰግነው። እዮዳ በእውነት ብዙን ጊዜ እኔ አያለው፣ እውነትን ነው አንተ እውነትን ለማውጣት ነው የምትታገለው እና በውሸት ዓለም አንድ እውነት የሚናገር ሰው ምናልባት ብዙ ሰዎች አንተ የምትናገረው ነገር ላይ ጥማቸው ይችላል እንጂ እውነት ላይ ነው። ብዙን ጊዜ ባላንስ ነው የምትሰራው። ስለዚህ በጣም ነው የምናመሰግነው። ቴንኪው ሁላችሁንም፣ ቴንኪው ገስት ላይ ገስት ልካችሁ ያላስገባናችሁ አሁን ስለማይመች ነው። ቅዱስ እዩዳ ማረፍ አለበት። ነገ እንገናኛለን። መልካም አደ የያዕቆብ ሌሊት ይሁንልን።